በህልም ህፃን ጡት ማጥባት ምንድን ነው? ይላል። ህፃን ጡት ስናጠባ ካየን ሴቶች ከሆናችሁ ስላለፈው ታሪካችሁና ስለ ድሮ ስለ ጥንት ማነታችሁ ማወቅ የሚገባችሁ ነገር አለ። የስላሴ ልጅ አባቶች ሲፈቱት የስላሴ ልጅነት ያገኘንበትን ጊዜ ማሰብ አለብን፣ ስለ ልጅነታችን። ጡት ማጥባት ማለት ደግሞ ቃሉ መማር የእግዚአብሔር ቃል መመገብ ማለት ነው። እንደዛ አሳጥረሽ ስለነገርሽኝ ነው። ህፃን ጡት ማጥባት ማለት የራስን ማንነት ማባበል ወይም ደግሞ የሆነ ልንንከባከበ የሚገባን ወይም ልንጠብቀው የሚገባን አንድ የሆነ ደካማ ጎን አለን እና በጣም ጥንቃቄ ልናደርግበት የሚገባ ነገር አለ፣ የእግዚአብሔር ቃል መመገብ እንዳለብን የሚያሳየው። እኔ ህልም አይቼ አላውቅም፣ ጭራሽ እኮ ምንም ነገር አላውቅም ይላል። ኃጢአት ስለበዛ ነው ወይስ በእግዚአብሔር መልሱልኝ ይባካችሁ ይላል። ማን ነው የሚለው? ተመስገን አምላኬ የምትል ነች ህልም ለማየት ብለን አስበን አንተኛም። ግን ብዙ ጊዜ ስጋችን በጸሎት በጾም በስግደት ወይም በሆነ ጉዳይ ከደከመ ከተጎዳ ማታ ማታ ህልም የማየት እንትናችን ሰፊ ነው። ህልም የማየት እድላችን፣ ግን ጸልየን ስንተኛ ከእግዚአብሔር ነው የሚሆነው። ጸልየን ስንተኛ ከማን ይሆናል? ከእግዚአብሔር ይሆናል። መልእክትም ይሆናል። በዙሪያችን ያሉትን ጠላቶቻችን ምን እንደሚያደርጉብን ሊያሳየን ይችላል ጠባቂ መላካችን ነው ይህን የሚጠቁመው ሳይንሱ ምን ይላል ህልም ለማየት ሆን ተብሎ ለማየት ተብሎ መተኛት ይቻላል ዛሬ ማየት አልፈልግም ካላችሁ አለማየት ይቻላል ማየት ከፈለጋችሁ ማየት ትችላላችሁ ብሎ ሌላ አይነት ሀሳብ ውስጥ ይመጣል ግን ማየት ፈልጋችሁም እንኳ ራሱ እናንተ እንዲህ አይነት ህልም ማየት እፈልጋለሁ ብላችሁ ያንን ህልም አይደለም የሚያሳያችው አሁን ዲያብሎስ ከሆነ የእናንተን ሀሳብ አድርጎ እንድትደነቁና በትክክል አይምሯችሁ እንድትከተሉ የተሳሳተ ነገር ውስጥ እንድገቡ ሊያደርገው ይችላል። ግን አንድ ሰው ቀን ሲያስበው የነበረውን ቀን ሲያየው ሲያቅደው ሲያስበው የነበረውን ነገር ማታ የሚያየው ስጋዊ የሆነ ማንነት ውስጥ ስንሆንና በምግብም ብቻ ወይም በአለማዊ ድካም ብቻ ምንኖር ከሆነ ነው። ከእግዚአብሔር የሆነ መልክት ከሆነ ግን ጾመን ጸልየን ሰግደን ስንተኛ ያሳየናል። ሳይንስን የሚያሸንፈውን አንድ ነገር ልንገራችሁ። ምንድነው? ለምሳሌ የሆነ ተራራ ስንዘል፣ ስንሄድ፣ ስንሮጥ የሆነች አውሬ መታ ስትነክሰን፣ ድራማቲክ የሆነ ነገር አየን። እንዴት የሰው ልጅ አስቦና አቅዶ እንዲህ አይነት ድራማ በእንቅልፍ ልቡ ሊያይ ይችላል? አቅዶና አስቦ ይህን ሊያይ አይችልም። ስለዚህ ከኛ ውስጥ ሌላ አካል ድራማ አድርጎ የሚያሳየን ይህንን በስነ ስርዓቱ ድራማ አድርጎ ለእኛ ትምህርት እንዲሆን አድርጎ እንድንነቃ አድርጎ ጥቆማ የሚሰጠን የሆነ ኃይል አለ። እሱ መልአክ ነው፣ የሚጠብቀን መልአክ ለእያንዳንዳችን በውሏችን አረብ ሀገር ያሉት በአረብ ሀገር በባህላቸው፣ አውሮፓ ሀገራት በአውሮፓ እንደየ ሀገራቸው እንደየዘመናቸው እንደየጊዜያቸው ባሉበት ቦታ በሚገባቸው መልኩ ያሳያቸዋል። እና ህፃናት እንደ ህፃን እንደ መጫወቻ እንደ ተለያዩ ነገሮች አዋቂም ደግሞ በውሎ በሚገባው መልኩ ያሳያል። የማይመለከትን ህልም የምናይ ከሆነ የሌላ ሰው መንፈስ እኛ ጋር ገብቶ ሌላ ነገር እያሳየን ነው ማለት ነው፣ እያጋራ ነው ማለት ነው። ብዙ ጊዜ እኔ የማይመለከተኝን ህልም ያለው ትላላችሁ። ግን የማይመለከትን ህልም ሳይሆን እኛ ውስጥ ካለው በአድ መንፈስ አንጻር ያ ሰው የሚያየውን እኛም እያየን ስለሆነ ነው። እሺ ወደ ጽሁፉ ልግባ። በህልም ኤፍታ ሙሉ ወይም ወለተ ማርያም የምትባል መምህር በተደጋጋሚ ድመት አያለው። አንድ ጊዜ በጣም ወገቧ የተቆረጠ ጥቁር ድመት አየሁኝ ነው የሚለው። እንግዲህ ወገቡ የተቆረጠ እንስሳ ማነው? ድመት ማየት ቁርጥ ውሳኔ ወስናችሁ ከአጠገባችሁ ልታርቁት የሚገባ እንደሆነ የሚመጠምጣችሁ የቅርብ ሰው አለ። ድመት በሚለው ነው መወስድላችሁ። ድመት ከእናንተ አጠገብ ያለ አብሯችሁ የእናንተን ጥቅማጥቅም ጥቅም የሚበላ የሚወስድ የእናንተ የሆነውን ነገር የሚጋራ ሰው ማለት ነው። ወግቡ ሲቆረጥ ካያችሁ አንድ የሆነ በጣም የተናደደበት ጨርሶ ተስፋ የቆረጠበት ጉዳይ አለ። ከእናንተ ላይ ሲሄድ ካያችሁት እንኳንም ይሄደላችሁ። ሲመጣ ካያችሁት ግን ጥሩ አይደለም ማለት ነው ትርጉሙ። አባቴ ሌላ ሚስት ሚስትሄ፣ ቅድም ፈትቼዋለሁ። እኔም ህልማ ላይ የሚላል አጫጭሮቹን አልፋችኋለሁ። ኃጢአት አንድ ነገር አትደጋግሙ ባካችሁ። ምንድን ነው ኮፒ ፔስት ማድረግ። በህልሚ ያየሁት መምህር ሁለቱንም እግሬን እባብ ነከሰኝ፣ ውስጥ እግሬን ምንድን ነው ይላል። ሁለቱን እግርሽን እባብ ከነከሰሽ መፍትሄ ያጣሽበት አንድ የሆነ ስራ ወይም የሆነ ጉዳይ ውስጥ ነሻለሽ ማለት ነው። ስለዚህ ሰው ማማከር፣ እርዳታ ያስፈልግሻል። አንድ እግር ቢሆን እንደምንም ብለሽ ተነስተሽ በመንፈሳዊ ህይወትም ለመብርታት ወይ በዓለማዊ በሆነ ገንዘብን በምንም ለመጠንከር መሞከር ይቻል ነበር። ሁለት እግርሽ ከሆነ ግን እርዳታ ያስፈልግሻል ማለት ነው። የቤተሰብ የባዕድ አምልኮ፣ የዛር መንፈስ ሁሉም ነገር ዘጋግቶብሻል። እባብ መሆኑ ያ ነው፣ ሁሉ ነገር ስለዘጋጋብሽ የጸልዩልኝ የማለት እርዳታ ያስፈልጋል። ደስታ ይላል ስምሽ ክርስትና ስምሽን ጻፊላቸውና ስምሽን ወስደው እንዲጸልዩ አድርጊ። በጣም ከባድ ችግር ውስጥ እንዳለሽ ነው የሚያሳየው። ከባድ ችግር ውስጥ ነሻለሹ መንከስም በራሱ ሁለት እግርን መንከስ በራሱ በሄድሽበት ቦታ ሁሉ ላይሳካልሽ አድርጎ እየዘጋጋብሽ እንደሆነ የሚያሳየው ራስሽን ጠብቂ። እኔ ህልማ ላይም ጭራሽ ምንም ነገር እንዲሁ አንድ ነገር መደጋገም ምን ያደርግላችሁ፣ አልባካችሁ። እሺ ዘይድ ወለተ ማርያም ማራናት የምትባል እህት፣ እኔ መምህር ዛሬ በህልሜ የሆነ እርሻ ቦታ ሄጄ ስራ ለመስራት አስቤ ጫማሽን አውልቂ ይሉኝ ይሉኝና ሳወልቀው ሁለት ጫማ ነው። አንዱ ጥቁር ሁለት አይነት ነው ለማለት መቼም ጫማ የለም ሁለት አይነት ጫማ ነው። አንዱ ጥቁር ነው፣ ከላይ ያለው ከውስጥ ያለው ነጭ ነው። ፍታልኝ። ምንድን ነው ከላይና ከውስጥ ማለት፣ አንዱ ጫማ ነው ከላይና ከውስጥ ወይስ ሁለቱም ነው? ይቅርታ ፈችልኝ። ሁለት የተለያየ እግር ማለት ሁለት የተለያየ ከለር ያለው ጫማ ማድረግ ጥሩ አይደለም። በህልም ግን አንዱ ጫማ ላይ ከሆነ ሁለት አይነት ከለር ያለው አንድ ሊፈታ የሚገባው መንፈሳዊ ህይወት ማለት ነው። አንድ ጫማ ላይ ከሆነ። ሁለት ጫማ የተለያየ እግር ከሆነ ግን በትዳር ላይ ከሆን ከባለቤቶች ጋር ወይም ከቤተሰቦች ጋር እርግጥ ያው ጫማ ብዙ ጊዜ ትዳር ነው፣ ጓደኛ ነው፣ እጮኛ ነው። እና ልታስቢበት የሚገባ አንድ አይነት ለማድረግ የሚገባ ነገር አለ። አለበዚያ ግን የኔ ነው ብለሽ ተስፋ ታድርጊ። ይሄ ሰው ማለት ነው በጣም የተለያየ ዓለም ውስጥ ነው ያላችሁት። የተለያየ ሁኔታ ውስጥ ነው ያላችሁት። አንዳንድ ጊዜ አንዱ ጫማ ክሬ ያለው አንዱ ጫማ ክሬ የሌለው አንዱ ዝም ብሎ ጥልቅ የሚደረግ አንዱ ደግሞ የሚታሰር ጫማ አድርገው የሚሄዱ ሰዎች የሚያዩ አሉ። አንድ እግር ብቻ ደግሞ የሚያረጉ ሰዎች አሉእና እና ብቸኝነትን የሚያሳየው አንድ እግር ግን ሁለት አይነት የተለያየ ጫማ ማድረግ እንግዲህ ድስት ግጣሙን አያጣም እንደሚባለው አይነት ነገር አልሆነልሽም ግን ነው ማለት ሳይሆን ሱባኤ ልትይዥበት ይገባል ይሄ ነገር ምንድን ነው የአንቺ ሀሳብ ሌላ ነው የእሱ ሀሳብ ሌላ ነው አይገናኝም ማለት ነው ግን ከላይ ሲመጣ ምን ይላል እርሻ ነው በህልሜ የሆነ ትልቅ እርሻ ቦታ ሄጄ ለመስራት አስቤ ጫማሽን አውልቂ አሉኝ ነው። ስለዚህ እርሻው ጥሩ የሆነ እድል ከፊት በጣም መልካም የሆነ ኃላፊነት ውስጥ የምንገባበት ትዳርም ህይወትም ሊሆን ይችላል። ጫማሽን አውልቂ ሲሉሽ ግን ጎንበስ ብለሽ ጫማሽን ልታወቂ ስትሞክሪ ሁለት አይነት የተለያየ ከለር መሆኑ ደግሞ የሚያሳየው ሌላ ትርጉም ነው ያለው አሁን አድገሽው የነበረውን አለማወቅ ማለት ላይሽ ላይ የነበረው ነገር አለማወቅ፣ ልታወልቅ ስትይ፣ ስለዚህ ወደ ስራ አለም ወይም ወደ ትዳር አለም ለመግባት ስትሞክሪ፣ መጠናናት እንደሚባሉ አይነት ነገር ቼክ ማድረግ የሚገባሽ አንድ የሆነ ጉዳይ አለ ማለት ነው። እሺ፣ እንዳለ ሌላ ነው። አባቴ፣ አንድ ጽሁፍ ኮፒ ፔስት እያደረጋችሁ ስልችት ነው የሚለው በሕልሜ በተደጋጋሚ የማየው አዲስ የሰራሁት ቤቴ ሲሄድ ይጠፋብኛል። ሁለተኛ ደግሞ ብዙ ጊዜ ይጠፋብኛል። እሺ፣ ዋያ የሚል ነው ዋያ 88 አዲስ ቤት ትሰራለች፣ ከዛ ደግሞ ቤቷ ይጠፋባታል። ስለዚህ ያለ ፕላን፣ ያለ እቅድ እንዲሁ ዝም ብሎ ቤት መስራት በአሸዋ ላይ እንደተሰራ ቤት ይለዋል መጽሐፍ ቅዱስ። አንድ ሰው ቤቱን ሰራ በአሸዋ ላይ ቤቱን ሰራ፣ ንፋስም ነፈሰ፣ ጎርፍም ጎረፈ፣ ያን ቤት አልተገኘም ይላል። አንዱ ቤት ሰራሁኝ ብሎ አንዱ ቤት ሰራሁኝ ብሎ አሸዋ ላይ ሲሰራ ንፋስ ይወስድበታል፣ ሲወሰድ ያየዋል። አንዳንዱ ደግሞ የሰራውን ቤት እራሱ ልካሆናች እንዳልሽው ቤቱ ይጠፋበታል። እና ብዙ ጊዜ ያለማስተዋል እንዲሁ በጭፍን ምን ሄድበት ህይወት ነው ቤት ማለት ሱስን ሳያስወግዱ፣ ፀባይን አመልን፣ ችግርን ሳያስወግዱ ወደ ቅዱስ ቁርባን ወደ ንስሐ አስ ጊዜ መመላለስ ከንስሐ በፊት አይደለም ቅዱስ ቁርባን ከንስሐ ከንስሐ ሁሉ በፊት የሚቀድም ነገር አለ። እሱም ፀባይን ማስተካከል መግራት ይቀድማል። ስለዚህ ጥፍት የሚልብሽ ቤቱ የሰራሹ ቤት የሚጠፋው ቤቱ ጥሩ ሆኖ ሳለ የሰራሹን ግን ማስቀመጫ ቦታ የለውም ማለት ነው። ማሳረፊያ ቦታ አልሰራሽለትም። ስለዚህ ልቦናሽ ውስጥ የእግዚአብሔር ቃል እንዳይቀመጥ ተረጋግተሽ እንዳትቀመጪ ቢዚ ያደረገሽ የስራ የሆነ ጉዳይ ይኖራልና ያንን አስቢበት። ወደ ልብሽ ተመለሽ አሁንም እንደማለት ነውና ቤት ልቦና ነው። አንዳንዱ ሰው በር ጠፋብኝ ይላል። ቤት ወደ ቤት ስመጣ በር የሌለው ቤት ይሆንብኛል፣ ግን የራሴ ቤት ነው ይላሉ እና አንዳንዱ ደግሞ ቁልፉ ጠፋብኝ መክፈት አልቻልኩም የያዝኩት ቁልፍ ደግሞ የማይከፍት ይሆንብኛል፣ ይላሉ። ይህ የሚያሳየው በተውሶ የሆነ ትዳር፣ ለምሳሌ ቤተሰብ የሚያመጣው ትዳር፣ እስቲ ሞክሪ አግቢ ቁጭ ከምት ምናምን ተብሎ ትዳር ይመጣል። ከዛ ሌላ ችግር ውስጥ ትገባላችሁ። ባህሪው፣ ጸባዩ፣ ሁሉ ነገሩ ሳይጠና፣ እሷም ሳትጠና፣ አንተም የምትሆን ማለት ወንድ የምትሆን ሁሉ ነገሩ ሳይስተካከል በጠልፊያ የሚገባበት ትዳርና ህይወት ወይም ስራም ሊሆን ይችላል እቅድም ሊሆን ይችላል። መጨረሻው ላይ ጥሩ አይመጣም። ውሉ ወይም ጫፉ ወይም ቆልፉ ወይም በሩ መግቢያው ከጠፋባችሁ የግዴታ እንደገና ቤቱ የእናንተ መሆኑ ማረጋገጫ ከሰዎች ጋር መታችሁ ስ ይውልኝ ማለት ያስፈልጋልና ብዙ ትርጉም አለው። ይህ እንዴት ነው እርስዎ ማግኘት የሚቻለው መምህር? ሁሌም እንጀራ ሁሌ እንጀራ ጋግራለሁ፣ ከዛ ጥሩ እንጀራ እየጋገርኩኝ ከቆየሁን ግማሹ ስደርስ እንጀራው ይቆራረሳል ይላል መዲ መዲ ነው መዲ የድንግል ማርያም የድንግል ልጅ ይላል እንጀራ እጋግራለሁ ግን እንጀራ ይቆራረስብኛል ይላል ከምጣዱ ስታወጩ ነው ወይም የሚቆራረሰው የሚለውን ነገር ለይልኝ ከምጣዱ ከሆነ ስራ ቦታ ላይ ወይም ደግሞ ገንዘብ ልታገኝ የምትችበት ቦታ ላይ የሚያባክንብሽ ሰው አለማት ወይም ደግሞ የራስሽ እጅ ከዛ ከምታመጪ ቦታ ላይ ችግር አለበት ጥሩ እንጀራ ተሰጥቶሻል፣ ወይም ደግሞ አንድ የሆነ ገንዘብ የምታገኝበት ወይም ህይወት የምትኖሪበት አንድ ጥሩ እድል አለ። ግን መነሻው ላይ የሚያባክናል። እዛው ያለበት ቦታ። ለምሳሌ በምሳሌ ልንጋችሁ፣ ሆቴል ያላት ወይ የሆነ ንግድ ቦታ ያለው ሰው ካሽየር ቀጥሮ ወይ ሠራተኛ ቀጥሮ የሚሰራ ከሆነ ሶርሱ መነሻው ላይ እዛ ቦታ ላይ ይባክናል። እንጀራው እንግዲህ ገና ከምጣድ የሚቆራረስ ከሆነ፣ ሌላው ደግሞ ትዳርሽን ገና እንደጀመርሽ እንጀራ ብዙ ጊዜ በ በኑሮ ነው የሚመሰለው። በትዳርም ይመሰላል። ብዙ ጊዜ ትዳር ጉልቻ ነው፣ ግን እንጀራ ከሆነ ደግሞ ኑሮ፣ ትዳር ሲባል ደግሞ በኑሮ ውስጥ ሆኖ የተመቸ ህይወት ማለት ነው። ግን እንጀራው ጥሩ እንጀራ እጋግራለሁ፣ ከቆየሁኝ፣ ግማሹ ግማሽ ስደርስ እንጀራው ይቆራረሳል ይላል። ግማሽ ማለት ምን ማለት እንደሆነ አልገባኝም። ግማሽ ስደርስ እያሰፋሹ ነው ወይስ አውጥተሹ በሰፌድ ወደ መሰቡ ስቶች የሚለውን ነገር አልገለጽሽልንም። ብዙ እንደዚህ ጥር አታርጉት። ግን ዞሮ ዞሮ እንጀራ መቆራረስ ገና ከምጣዱ ከሆነ ጥሩ አይደለም። አምጥታችሁ ደግሞ ቤት ካስገባችሁት በኋላ ደግሞ ከሆነ ደግሞ ሰላቢ አለ ማለት ነው። ቤት ውስጥ የሰላቢ መንፈስ በቤታችሁ ውስጥ አለ። ቤቱ ጸበል ያስፈልገዋል፣ ሊረጭ ይገባል ማለት ነው። ሻባቴ ሌላ ሚስጣቤ ቤት ግምግም በህልሜ መመር ነጭ እርግብ የተዘጋ መስኮት ላይ ከላይ ቁጭ ብላ እኔ ከውስጥ ነኝ፣ ለመዳበስ እየሞከርኩኝ ደስ ብሎኝ መስኮቱን ተከፍቶ ነጭ እርግብ ናት። የምሰግድበት ቦታ ላይ ፊት ለፊት መስኮቱ ላይ ነው ይላል። እርግብ በመንፈስ ቅዱስና በመላእክት ነው የሚመሰለው፣ በድንግል ማርያም ትመሰላለች፣ መልካም ዜና የሚል ነው። እንግዲህ መስኮት ላይ መጥታ ቁጭ ካለች መልካም ዜና ጥሩ ዜና አለሽ። እግዚአብሔር የጎደለውን ነገር ሊሞላ ጥሩ የምስራች አለሽ ማለት ነው። ደስ ይላል። በጣም ጥሩ ነገር ነው። ማራናታ ቅዱስ ሩፋኤል ወዳጅ የምትነሽ እንኳንም እንዲህ አይነት ልማየሽ እና ደግሞ የሆነ የሚታየኝ ያለ ደሞ ሄዱ ሌላ ነው። እሺ፣ በህልሜ ጥቁር ድመት ይላል ኤልዳና። አረ ይህም ቅድማ ግቢዋሉ ዛሬ በህልሜ እናቴ ያንተን ያንተን ትምህርት እንድትሰማ ስለማመጣት ብዙ አትድከሚ ድሮ ጨሌ የምገብርበት እንጨት ቆርጫለው ስትለኝ እሳይ እግዚአብሔር ይመስገን አልኳት። ምንድን ነው የምገብርበትን እንጨት ቆርጫለው ስትለኝ እሳይ እግዚአብሔር ይመስገን አልኳት። ከዛም እኔና አንቺ ቀስ ብለን እንማማራለን ስላት አድርኩኝ ይላል። በጣም ጥሩ ነው። እግዚአብሔር የናትሽን ልቦና ያራራልሽ እንደሚቀበሉሽ እና መፍራት እንደሌለብሽ ማሳያ ነው። እናትሽን ስለዚህ ትምህርት ጉዳይ አዳምጪ ብላት ምን ትለኛለች እምቢ ትለኝ ይሆን እያልሽ ፈራተባ እያልሽ ከሆነ ግዴለም አትፍሪ። ዝም ብለሽ ተንፍሺው ማለት ነው። ጥሩ ነገር ነው።